አሰላሙ አሌይኩም ረህመቱላህ በረካቱሁ ሌትና የተከበራቸው ይህ ለረስቴት ቤተሰቦች ውደ ቻናላችን ተከታታዮች እንዴት ናችሁ? እንዴት ቆያችልን? እኛ ጋር ሰላም ነው፣ አልሐምዱላህ። እናንተም ጋር ሰላም ያደርግልን ማለት ነው። ዛሬ የሚገርም ነው ይላቸው የመጣውኝ ለረስቴት ቤትዲስሆናችሁ ሰብስክራይብ በማድረግ ነባሪ ሆናችሁ ደግሞ ሼል ላይክ በማድረግ ሌርስቴትን አበረታቱልኝ ማለት ነው። አልሙሄም ዛሬ የጀላችሁ መጣውኝ ዲራማ በጣም የሚገርም የሚገርም ነው። አባበች ከነ ልጆቿ፣ ልጇ ኤልያስ፣ ልጇን ጸጋዬ አንድ ላይ ከነ እናታቸው፣ ልጇን ደግሞ ገነት በውጭ ትኖራለች። እንግዲህ አብረን እናዳምጥን እንስማቸው ማለት ነው። ተከታተሉን እንደሚከተለው እናቀርብላቸዋለን ማለት ነው። ወይኔ ወይኔ ወይኔ ወይኔ! ጉድ ጉድ ጉድ ጉድ ጉድ! ወይኔ አበበች፣ ተዋረትኩ ዘንድሮ ተዋረትኩ። የሰፈሩን ሰው በዚህ ወር መጨረሻ ድግስ ደግሽ ያበላቸዋለሁ ብዬ ቃል ገብቼ ነበር ህጋ ተቀብላ እኔ ስማይ በዚህ ወር ለጓደኞቼ አዋሳ ይዘን እንዝናናለን ብያቸው ቃል ገብቼ ነበር ወጪውን ደግሞ በሙሉ እኔ እችላለሁ ብዬ ነበር አለች። ኤልያስ ፍ ያለጋባ አባባጅ በነበርኩበት በተከበርኩበት ሀገር ተዋረድኩ አለች። ስ እማዬ አሁን ገኔ ብር ትከልች አይደለ የየት ሞተር ጥድት ጥርት ያለ ነው አለ ገኔ፣ ወንድሜ ብላ ተነሳች። አንድ ክፍል ቤት ገብታ ተጠብቃለች። እናቷና እህቷ ለምን መጣሽ ብለው በዛም በዚህም ብለው አክናፍ ሲወስዱባት አንድ ክፍል ቤት ገብታ ራሷ ላይ ዘግታለች። ቤያስ ማናት የመጣች ልጅ ለ ገኔ አለች። ጸጋ እንዴ መምጣት የለባትም ምን ሆነሻል? ለጓደኛ ትኮ የወሩ መጨረሻ ላይ ሞተር ይገዛለሁ ይህ ቃል ገብቼ ላቸዋለሁ አለ እንዲህ ሰላም ሸጠ ልጅ እባክሽ ማለት ነው ስ እቺ ጥቅመ ሚስ አወረደችኝ፣ አለች አበበች እና ይኸው፣ በሰዎች ፊት አንገት ልታስተፋኝ ነው ፈለግሽ ከሆነ ወይንም አንቺ ወይንም ጸገብ ወይንም ኤልያስ እንድታመሙ ንገሪያትና ና ወጪ ብዙ እንደሚያስፈልግ ገንዘብ ጨምር አርጋ እንድትልክ ንገሪያት፣ አለ ኤልያስ። ወይ ጉድ አልገባህም እንዲ የምልክ መጥታለች ያልኩ እኮ ነው፣ አለች የምር ኢትዮጵያ ውስጥ ገብታለች። ነገር ፈጋሽ ብላለች። ከኢትዮጵያም እዚህ ቤት ገብታለች አለች እናቷ ማለት ነው። እዚህ ውስጥ ናት አለችው፣ እንዲህ ማየ እዚሁ እኛ ቤት ውስጥ አላት። በድንጋጤ ትክዝ አለ። እንዲ ቆይሽ ያሁን ምን አስትከሏ ትስዋ አለ። ትክዝ ብሎ ቁጣም ከፊቱ ይታይበታል፣ እና ስተዋ በጣም ተቆጥታለች። ማን ያላት አለ በቁጣ። ትንሹም ከናታፍርም እንዲ፣ አምላክ ሆይ ለእኔ የሚገባኝ ይሄ ነው አለች። ቁጣ በተቆጣ ፊቷ ትክዝ ብላለች ፊቷ እንባዎች አይኑ መቷ እንባዎች እያቀረሩ ነው ይህን ያህል አመት በሰው ሀገር ተጋትዬ የሰው ፊት ገርፎኝ እዚህ ስመጣ የጠበቀኝ ነገር ለእኔ ግን ተገቢ ነው የእናት ናፍቆኝ የወንድሞች የሳቅና ጨዋታ ናፍቆኝ ስመጣ እየጠበቀኝ ሌላ ሌላ ታሪክ ሌላ ተአምር የምር አምላኬ ለኔ ይሄ ይገባኛል አምላኬ ለኔ ይሄ ይገባኛል ወይ እያለች እያማረረች ስቅ ብላ እያለቀሰች ነው። ኤልያስ ክፍሏን በመግባት እሷ እያለቀሰች ነበር። አይኖቿን ጠራ አድርጋ፣ ቤቶቿን ጠራ አድርጋ መለስ ብላ ስታይ ቆያች። ለቤተሰቦችሽ አንዳች ነገር ሳታደርግ ስትመለሽ አታፍሪም አላት በቁጣ። ለእኔ እንኳን ሞተር መሻ ሞተር መብሻ አትልክልኝም አላት። መኪና ይቅርና አላት። ይህና ምንድን ነው? አምስት አመት የሰራውበትን ሌላም መኪና ግዙለት፣ ቤት ስሩ፣ ሌላ መንጃ ፍቃድ አውጡለት ብዬ አላልኩም እንዴ? አለች ገና እኮ እሱ የለማ፣ ዛሬ እኮ ሌላ ቀን ነው አላት። አሁን የምናወራ ደግሞ አሁን ስላለንበት ህይወት ብቻ ነው አላት። እንዲህ የለም ማለት እስከ ዛሬ ያላኮት ምንም የለም ባለት ነው። የለም እንዴት ነው የምታስቤ አንቺ አላት። እኛ ዝም ብለን የምኖር ነው እንዴ መስልሽ አላት። አፍ ምግብ ሳንበላል ውሃ ሳንጠጣን የምንኖር ነው መስልሽ አላት። ወይ ጉድ። አይደለም የሰው ልጅ ዛፉን ካል ውሃና ፀሐይ ያስፈልገዋል አላት። አያፍርም እና እስከ ዛሬ ያፋሁት ሁሉ ከንቱ ነው እሰው ሀገር የተቃጠርኩት የሰው ፊት የተገረፍኩት ሁሉ ምንም የለሽም ምንም ከንቱ ነው እያልከኝ ነው አለችው። ልገርሽ አይደለም አሁን ሁላችንም ነው አንገታችን ያስተፋሽኝ አላት። ሰምኛለሽ አሁን ማንም ሳያውቅ ስትት ብለሽ እንደመጣሽ አሁንም ማንም ሳይሰማ ወደ መጣሽበት ትመለሻለት ትመለሻለሽ አላት። ደፋር ሰማሽ አይደለም ብሏት ተነስቶ ሄደ። አምላኪ በሰው ሀገር ከዛ ሁሉ ነገር ያወጣኝ ከዚህ በቤተሰቦች መሀል መገፋት መገፋት ልትታሳየኝ ነው ብላ ስቅ ብላ እያለቀሰች ነው መምላኪ ወይ የልፋቷ ዋጋ ነው ብላ ስቅ ብላ እያለቀሰች ነው። ያኔ ከፍቷታል። ክፋቷን የማያሳውቅ ደግሞ ሰውነት አላት። የሚረዷት ነገር አይደለም ቤተሰቦቿ። ጸጋ አምጥታ እሺ ማየ አሁን ምንድን ነው የምናደርገው? እስከዛሬ በሰዎቹ ፊት ከፍ ብለን ነበር የምንታየው አለች። ቀና ብለን ነበር የምንኖረው አለች፣ እና ከአሁን በኋላ አንገታችን ልንደፋ ነው ማለት ነው አለች። ወይ ጓደኞች አዳዲስ ፋሽን ማጥፋት ሲልኝ ምንላቸው ነው አለች። እኔ ብር የለኝም የምንላቸው አልችልም እንዴ አለች። እነሱ እኮ እኔ ሀብታም ልጅ እንደሆንኩ ነው አድርጎ የሚያስቡት አለች። ወደደችሽም ጠላችሽም ትውጪዋለሽ። አይ ልጅ እኔ ራሴ የሰው ልጅ ስትመጣ ክፍሎ አለው ብዬ ልጅ ስትልቅ ክፍሎ አለው ብዬ የሰው ገንዘብ ተበድሬ ተበድሬ ተበድሬ ማንም ማድረግ ነገር ጠፍቶብኝ ቁጭ ብያለሁ አለች። እናቷ አበበች ያዘነች ትመስላለች። ይኸውልሽም አይ እንደምንም አድርገን ወደ መጣችበት እንድትመለስ ማድረግ አለብን አለቻት። እንዴት አርገን አለቻት። አንቺ ብቻ ፊት አትስጨት። ከዛ በተረፈ እኔና ኢላ ተማክረን እዚህ ቤት ተማራ እንድትሄድ እናደርጋለን አለቻት። ሳ ሄዳ ባት ለኪስ አለች እናቸዋ። እንዴት ነው ባትለኪው ከኛ ውጪ ቤተሰብ አላት እንዴ አለች በድፍረት እህቷ። አንቺ እሱማ ከኛ ውጭ ቤተሰብ የላትም፣ ግን ደግሞ ተማሯ ከሄደች ገንዘቡ ደግሞ ባትለኪ ልንስ ብዬ ነው አለች። እሱን አለች ሶፋ ላይ ቁጭ ብላ የሆነ ነገር እየቀማመሰች ነው የምትበላ ነገር ሰጥቷት ይሆን? እሺ የኛ ልጅ ጦርተኛ አለቻት እናቷ። አጠገቧ ማታ ቁጭ ብላ እኔ ኬትም ኬትም ብዬ ለፍቼ አምጥቼ አንቺ እዚህ ላይ የሶፋ ላይ ቁጭ ብለሽ ከእርስ ሽንት ሞ ያለሽ አለን አለቻት። ደህና በአሁኑ ድፍረት ያገኘች ይመስላል። አረ እማዬ ለምትናገሪያቸው ቃላቶች ተጠንቀቂ አለቻት። ድፍረት የተሞላበት ይመስላል። ባል መርጥሽ ካልመረት መጥተሽ ትደበድብኛለሽ አለቻት። ነያ ደብድብኝ እሱ ነ ያቀረሽ እኮ አለቻት። እውነቴ ነው እማዬ፣ ድሮ ማቃት እናት የመሰልሽኛ አይደለም አለቻት። እውነቴ ነው እማዬ ያ ሁሉ የላኩትን ገንዘብ እንደጠፋ ስትነግሩ ምንም አላልኳችሁ፣ አምኛ እየተቀበልኩትን አለች። ምክንያቱም ቤተሰቦች ናቸው፣ ያ ጥዬ አልጥላችሁም፣ እመሜን ዋጥ አድርጌ ትዬ ነው የምቀመጠው አለች። ያት ደግሞ እኮ ታውቂያለሽ ያልኳችሁ ገዝታችሁ ለሌላ መኪና ገዝታችሁ ደስ ብሏችሁ ተጠብቁኝ ያላችሁ ብዬ ነበር አለች። ያት እኔም ወደዚህ ሀገር ተመልሼ ስመጣ ደስተኛ ይሆን አለው ብዬ ነበር ያሰብኩት አለች። ከፈለግሽ ድጋሚ ሄደሽ ትሰተሽ ማግኘት ትችያለሽ፣ አለቻት እናቷ ድፍረት በተሞላበት ንግግር። ቆይ እማዬ፣ ምንም አልናፈቁሽም። እማዬ እማዬ እያልሽ አታላዝሚብኝ አለቻት። ይልቁን ልጅና የተበደርኩን የሰው ገንዘብ ክፈይልኝ፣ ለወንድምሽም ያልሽኝ ሞተርሳይክል ሳይክል ቢጅለት ለእህትሽም ጓደኞቿ ፊት ለእህትሽም ጓደኞቿ ፊት ከምታሳፍረት ገንዘብ ላኪላትና ትዝናና አለቻት። ሁላችሁም የራሳችሁት ስሜት ነው አይደል የምታደምጡት? የኔ ልፋት፣ የኔ ድካም፣ የኔ በሰው ፊት መገረፍ፣ የኔ ያ ሁሉ ድካም እየገባችሁ አይደለም ማለት ነው አለች። እኔ እኮ ዛ እያለሁ ከስንት ሞትና ከስንት ነገር ነው የተረፍኩኝ አለች። ያ ሁሉ ለእናንተ የታያችሁ አይደለም። በቃ እናንተ ገንዘብ ገንዘብ ገንዘብ ብቻ ነው የምታያችሁ። እኔ ስለ እኔ ምንም አታስቢም። አሁንም ተቀምጣ ትበላለች አይደለም ማለት ። ቆይ ግን ሳይሰሩ መብላት ግን አይከብድም? ይኸውልሽ፣ በደንብ ስሪ፣ በደንብ ስሪ። ስራ እንድጀምር የሆነ ደላላ ነገር ይሻለው። ምን ትሰራለች? ምን ታውቃለች? የአረብ ሀገር ምናምን ሰርታለች ብዬዋለሁ አላት። እና የሆነ ሰው ቤት አፈላልጌ አሳውቃለሁ ብሎኛል ተዘጋጅ አላት። እያለቀሰች በቦታው ተነሳች። ያው ልጅ ለአንድ ሺህ እና ለሁለት ሺህ ብላ የሰው ቤት አልታስገባችም አለችው። ኧረ እማዬ እኔ እኮ ደላላ አላናገርኩም። እዚህ ከምሰራ እዛ ብሄድ ይሻለኛል ብላ እንድትሄድ እኮ ነው አላት። ወይ ዘዴ። ሁልጊዜ ግን አሳዘነችኝ አለች እናት አይደለች። እማዬ ታውቂያለሽ እኮ እኔ በጓደኞች ፊት ገንዘብ ያለኝ ሰው ነኝ

ምን በበደል ምን በጠፋ ራሴን እንዳጠፋት ታደርገኝ አምላኬ ብላ ወደ ሰማይ አይኖቿ ፍጥጥ አደርጋ እያለቀሰች ነው። አምላኬ ሆይ፣ ኧረ አሁንስ መረረኝ እያለች ስስ ግብላ እያለቀሰች ታሳዝናለች። ገኔ ፍ ብላ ደክሟት ልተኛ ትራሷ እያመቻቸች እያለ ጸጋ መጣች። መዝጋው ከፍታ ገባች። ቆይ አንቺ ግን አይደብርሽም? ደግሞ ምን አጠፋው? እስከ መቼ ነው አልጋ የምትጋሪኝ? ጻነት አሳጣሽኝ፣ ሞጥራጣ አለቻት። ቁባንተሽቴ እንደዚያት በይ ይ ምን አለ አንቺ እንኳን ትረጪ ምን ልረዳሽ አለች ትች አሁን ያለውበት ስሜት ገባሻል ጓደኞችን ገና የመናጤ ልጅ ድሀ መሆኔን አወቁብኝ አላወቁብኝ እያልኩ ጭንቅላቴ ሊፈነዳ ደርሷል አለችት ለዚህ ሁሉ መንስው ደግሞ አንቺ ነሽ ቆይ እኔ ጥፋት ምኑ ላይ ነው አለችት የአንቺ ጥፋት ተመለሰሽ ተመልሰሽ ወደ ኢትዮጵያ መምጣትሽ ነው እና የአረብ ሀገር ገረድ ምን ችግር አለው የሰው ልጅ ትንሽ መስዋዕት አለች ከእድሜ ላይ አምስት ዓመት ቀንሶ መስጠት ነው ትንሿ መስዋዕትነት፣ መስዋዕትነት አለች። ማታ ወንዶች መደፈር ነው ትንሹ መት መስዋዕትነት አለች። ብዙ ስቃይ መካፈል ነው ትንሹ መስዋዕትነት አለች። እየተጨናነቀች እያለቀሰች ነው። እንዴት እንዴት ነው የሚያመናግራት የሰው ልጅ ከመሬት ተነስቶ ፎቅ ይሰራል። እሷን ከፎቅ ወደታች እያረገች ነው አለች። እንስ ምትሰራ ያለች ጅማት ረባ ቆሻሻ፣ አንቺን ብልሆት ብላ ሄደች።

አለችት ለምን አለ እድሜ ላንቺ። ያው በአንቺ የተነሳ አንገቴ ደፍቼ ነው የምሄደው ምን አደርግ ነው አለች። ምን አለሽ እና ምን ታደርግልናለሽ? የተነሳ ከፍላለው ብዬ የተበደርኩ ገንዘብ አንገቴን ደፍቼ እየሄድኩ ነው አለችት። ገንዘብ አንሷችሁ ነው ሌላ ቦታ ጊዜ ያደረጉ እኔ ሀያ ምናምን አመሳት አድርግልሽ? እኮ አፈር ግጬ ነው እንዳንቺ እንኳን እንዲህ ያደረኩኝ አላልኩም። እሱማ የእናትነት ግዴታ ነው። አንቺ አንጻር ሲታይ እኮ የእኔ ነኝ። አንቺ ምን እናምን፣ ቆይ ግን አንቺ የምር ግን የእኔ እናት ነሽ? እናትነቴንም ተጠራጠርሽ? ልጅነት እሸትሽን አትክጅም። በአንቺ የተነሳ ተዋረድኩኝ። መቼስ የሰው ዳን አህል አለማክፈል ውርደት የለም ሰፈሩም ሰው በዚህ ወር መጨረሻ ድግስ አለብሽ ብዬሽ ተናግሬም ነበር። እንግዲህ ይህንን አለማድረግ ምን ውሸትና ምን ውርደት አለ ቃላባይ እስቲ ብድግባይና በይና የበለንበት ሰሃን አንሻሽ በዛውም አጠባጠባ አድርጊ አለችት መቼም ከዚህ ሌላ ሙያ ያለሽ አይመስለኝም? አይመስለኝ እሺ ብላ ተነሳች እኔ ምልሽ ግን መቼ መሄድ አሰብሽ ወዴት ወደ መጣሽበት ነው እኔ ሀገሬ ለመግባት ብዙ መስዋዕትነትም ነው የከፈልኩት እንዴት ነው ምልሽ ሄደ እስቲ ለማንኛውም እኔ መሄድበት ቦታ አለ ብላ ተነሳች እናት ደርሽ እኔ ምልሽ ግን እኔና ኤላንስ እሽታይ እቺ ምስኪን እናትሽ አታሳዝንሽም አለችት አንቺ ምን እየሰራች ነው እንጅ ለምን አትሄጂም እኔስ እኔስ አላሳዝናቸውም እዛ አምስት ዓመት ያሳለፍኩትን ነገር ብታይ ሊኖረው ትራሪልኝ ነበር። አይሽ የሰው ልጅ ሁሉ የሰበብና ምክንያት መደርደር ይወዳል። አንቺ ብጠቀሽ አንድ አይነት ምክንያት ነው የምደረድርል። ከአረብ ሀገር የሚመለሱት ሴቶቹ በጥቅላላ አንድ አይነት ወሬ ነው የሚያወሩት። ዳሜ እንደዚህ ያደርጋኝ እኔ እንደዚህ ያደርጋት በዚያ አውጥቼ በዚያ አውጥቼ ምንም በቂ ምክንያት የላችሁ አለች ደፋር። በቃ እኔ አሁን ከጓደኞች ጋር ሄጄ የምዝናንበት ጊዜ ክፍለ ሀገር ሄጄ ደርሷል። ስለዚህ አንቺ ቶሎ ብለሽ ሄጂና ቅድሚያ ሰራሽበት ላኪልኝ አለችት። ፀጌሽ እንዴት ነች ብሎ ገባ ወንድሟ። ይሄን ነገር እንዴት ነው ጃኬቱና ቲሸርቱ ልቀይር ወይስ ያላት። ምን ላድርግ እንግዲህ በዚህች ራስ ወዳድ እህታችን ምክንያት አንድ ልብስ ደጋግሜ እያልኩ ነው። ምክንያቱም መገዛበት ብር የለኝም። እኔ የምልሽ ግን ገነት አለት። ወይ ወንድሜ አለት። ወንድሜ ወንድሜ ነው ያልሽ አለት። እውነትሽ ነው። አንቺ እኮ ማለት እኛ ስንደሰት የሚያምሽ መቀኛ ማለት ነሽ። ቆይ እንደዛ ነው የምታስቡት? የምናስበሷ ሰው ትክክለኛ የሆነ ነገር አልቸት ውልሽ። አሁን ሁለት ምርጫ ነው ምንሰጥሽ ማለት ወደ መጣሽበት ተመለሽ፣ አሊያም ደግሞ ቤታችን ለቀሽ ውጭ። ምርጫያችን ገኒያምታምን አለች። ብቸኛ የአባታችን ማስታወሻ ቤት ነው እና ዲሆነስ አን ክ ጀምራል እ እኛ ቤቱ ቀጥ ለጥ አድርገን ያዝነው ያው ይገባኛል። ምናምን ምት ከሆነ ደግሞ መፍሰሽ ትችያለሽ። ሁሌም እንደሆነ ቤተሰቡ ማወረጥ ልመድሽ ነው። ከዚህ ልጅ ለመለፋለፍ ድንጋይ ላይ ውሃ መፍሰስ ነው

የሸገር ቼኮች ማሰለፍ ነው እኔራ አለ እኔ ራሱ አዳዲስ ልብሶች እየገዛ አዳዲስ ልብሶች እየለበሱ አዲስ ሻሽን የመጡ ልብሶች ራሱ ጓደኞች ወይኔ፣ ይህ ልብስ ነው መጣው። አርቲስቶች እኮ በትዕዛዝ የሚያሰሩት ልብስ ነው። ስግል ወይ እንዳንቺ ሀብታም የሆነ የደሀ ልጅ መሆን ግን እንዴት ያስጠላል። ከአምስት ዓመት በፊት የነበረው አለ አደለ። እኔ ደግ እንደዛ ማሰለፍ አልፈልግም፣ መመለስ አልፈልግም ያላት እኮ ነው። በቃ አለ አደለ ከሸገር ችኮች ምናምን ስወጣ በቃ ትክች ምንም ሀሳብ ሳይገባኝ ማለት ነው፣ እዛ መሆን ነው የምፈልገው። ኪሴን እንደዚህ ከትቼ ድፍቅ ብዬ ስቆ እሱ የማይሆን ነገር ነው አለችሁ። ልክ እች ገነት የተባለች ት ወደ መጣችበት፣ እኔ ራሴ ነኝ የምነብሰውን የምነጥቃት አለች። አረባከሽ እንደ በሰየው ትቀልጃለች። እኔ ኮ ለጓደኞች እያልኳቸው ሲስተሪ እኮ እየሄደች አረባገን፣ ሳይሆን ያልኩት አሜሪካን ያልኩት ያለ ነው እኔ ራሱ እንደዛ ነው ያልኳቸው። በዛ ደግሞ እኔ በቅርቡ እንደሞጣ ነገራቸዋለሁ። መላክ ሲካላለ አንቺ ገረድ መቼ ነው ከግርድና ህይወት ምትወጪ? ብላት ማረረች። ቤተሰቦችሽ እንደሆነ አንዴ ጠልቶሻል። መቼ ነው ስለ ራስሽ ህይወት ምትጨነቅ? መቼ ነው ስለ ራስሽ ህይወት ምታስቢ? ኦፍ የመር ደክሞኛል። አቶ መጣች፣ ቁጭ በይማ ብላት ተነሳች። እንኳን ደስ አለሽ። ይኸው የሰፈሩ ሰው መሳቂያ መሳለቂያ አርገ አንቺ ቤተሰቦችሽ ውርደታ ነበር የፈለግሽ። ይኸው ተዋረድልሽ። አሁን በደስታ ልንበይ ደስ ይበልሽ፣ ፈንጠሺኝ። እኛ በተወረድ ነው እንዲ አረማ እየተረጋገኝ፣ እንዴት ነው እኔ እናንተ የቤተሰቦችን ውርደት ምፈልገው? አታስመስኝ። እኛን የቤተሰቦችሽ ውርደት ባትፈልግ ይኖረው ወደ መጣሽበት ሀገር ተመልሰሽ የቤተሰቦችሽን ችግር ትቀርፊ ነበር። እኔ እናትሽ በውርደት ላይ ውርደት፣ የሰፈር ሰው በመስስ ያደረስኩሽ፣ ያላችሁኝ ያላችሁት። የኔ ህይወት እዚህ ግራ ላይ ትንሽ ተንተባርትቤ አቆምኩትና ከዛ በኋላ ገኔ ከባለቤቷ ጋር እንደመጣች ስ የውጭ ዜጋ ከውጭ ዜጋ እንደተጋባች መጀመሪያ ሄዳለው ስትላቸው ምናምን ፈገግ አሉና በቃ እንወድሻለን ምናምን አሏል። ከዛ በኋላ ደግሞ አይ አሁን አልሄድም ከውጭ ዜጋ ጋር ተጋብቼ ነው የመጣሁኝ። እንደው ባሌ ላስተዋውቃችሁ ከመደመ ከበፊቱ ባሌ ላስተዋውቃችሁ ነበር ምናምን ስትላቸው ከዛ እንዴ ውጭ ዜጋ አግብተሻል እንዳገባሽ አልነገርሽን። እኔም ወንድም ይሆን ነበር እኔም ወንድ እህቱ ሆናለው። ቻችኛም ደግሞ እናቷ እኔም ጥሩ እናት ሆናለው ምናምን እያለች እንትን እያሽቀበጡ ነበር እና፣ ከዛ ደግሞ ተነስተው ይቅርታ ብቃት ተነብሻል ምናምን ብለው ልኳን ካወቁ በኋላ በዚህ መልኩ ነው እንትን ያሏት። ና ያው ይሄ የሚያስተምረን ለእንደኛ ላለው ሰው ነው የሚያስተምረን። እና ብዙ ጊዜ ያው አሁን እኛ የወለድን ሰዎች እንሻላለን። አሁን እያልወለዱ ልጆች በሰው ሀገር ለፍተው ደክመው ብዙ ነገር ብዙ ችግር አሳልፉ ብዙ ነገር ደርሶባቸው ይኖሩና ወደ ሀገራቸው ሲሄዱ የሚጠብቃቸው መልስ ይሄ ነው ማለት ነው እና ባለፈ ነገር ያቸዋለው ያው ከሁለት ልጆቿ ውጥታ አወጣቻት የሰራችሁ ቤት ካደችያት፣ እንዳልኳችሁ እናቷ ማለት ነው። ያው የቤተሰብ ጉዳይ ሲኖራችሁ ነው እናትም ይሁን ወንድም ይሁን እህትም ይሁን ሲኖራችሁ በቃ ለስለስ ያለ እንትን ንግግር እንኳን ታገኙባችኋላችሁ። ግን ሳይኖራችሁ ሲቀር ግን እንኳን ያ ለስለስ ያለ ንግግር ይቀር እና ሌላ ዱላ ይከተላቸዋል ማለት ነው። ሌላ መንቋሻሽ ይከተላቸዋል። ሌላ ቅርቅር ብላችሁ እንድትቀሩ ሰው እንዳትሆኑ መልሳችሁ መነሳት እስኪ እስኪያቃቸው ድረስ በምላሳቸው፣ በንግግራቸው ሰብሩ ይችሏቸዋል ማለት ነው። እንግዲህ ይሄ ምክር የሚሰ ነው በትክክል እኔ የው እንቅልፉ አለ። በዛ ጉዳይ በዛ ላይ እንትን አስተካክዬ ስላላቀረብኩት ነው እንጂ በጣም የሚያስተምር ዲራማ ነው ያቀረቡልን። እናመሰግናለን። ይሄ ያዳመጣችሁ ትማሩበት ያላችሁ። ብዙ ጊዜ ዲራማዎች ያስተምራሉ፣ ያስተምራሉ ማለት ነው ሙዚቃ ሙዚቃ ከሌለበት ምናምን ከሌለበት የኔ ቆሻሻ ነገር ካሉና እንደዚህ እንደዚህ ያሉ ዲራማዎች ትምህርት እንወስድባቸዋለን ማለት ነው። እና መጨረሻው ቢሆን አዳምጦ አሁን ወይም ይሄን ይመስል ነበር። ውድና የተከበራችሁ ለርስቴት ቤተሰቦች፣ ለርስቴት ቤት አዲስ የሆናችሁ ሰብስክራይብ በማድረግ እንደተለመደም ንባሩ ናችሁ። ደግሞ ሽን ላይክ በማድረግ አበረታቱት ማለት ነው። ኢንሻላህ ጥሩ ጥሩ ነገር ስናገኝ ይዘንላችሁ እንቀርባለን ማለት ነው። በአላፍ ጋር ማበረታቱ እናቸኋለን። ሰላም አለይኩም ረሀመቱላ በረካቱ